ረብሻኝ እንዳመጣ አለች፣ አትልም አለች። ካለች ገብቼ ልጠይቅ። ለምንድን ነው ፈልጋ፣ አንቺ እንደው ማየት አትፈልግም? ትብየሩሽ ነው። ለምንድን እኔ ብለሽ አስቢ። እሷ ጋር እንኳን ባልገባኩ ቤት ግቢ ምናምን ይባላል። ምክንያቱም ነው ምክንያት እሺ፣ እረፍት ላይ ነኝ ማየት አልፈልግም ማለት ነው። እዚያ ውጭ እና ደውለሽ ትጠይቂያለሽ። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። እዱ ሰላም በያቸው። እሺ ሰላም ሰላም፣ ውድ የሀብትሽ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበል። አሜን። እዱ ዛሬም እንግዲህ እንደተለመደው በተንኮል መተናል። አዎ በተንኮል መተናል። አንቺ ቀንሽ ጠብቄ በኛ ተንኮላችሁ ምንድን እንግዲህ ቤተሰብ ዛሬ ገኒን ፕራንክ ልናደርጋት ነው፣ ወይ ማክስታችን ፕራንክ ልናደርጋት ነው። ምንድን ነው እሱ ፕራንኩ? እንግዲህ ሩታን ሊያት ብላ ናፍቃኛለች ብላ እንግዲህ፣ በየቀኑ ነው የምታያት፣ በየቀኑ ነው የምትናፍቃት። ናፍቃኛለች ብላ ትመጣለች። ስትመጣ ምንድነው ነው የምናደርጋት ሩታንችን ማየት አትፈልግም። ስለዚህ በጣም አስፈልተሻታል ነው ምንላል አስበሾ ከሰው ቤትሽ መጥቶ ሰፍጣ ብለሽ ስት ይ ሰፍ ብላ ናፍጣኛለሽ ብላ ስትወጣ ስትመጣ ሩታ ተኝታለች። ሲቀጥል ደግሞ አንቺን ማየት አፈልግም ውጪ እንላታለን። ከዛ በኋላ የሚፈጠረው እንግዲህ ቤተሰብ አብረ የምናየው ይሆናል። ቅድም ደውላ ስመጣ አለውኝ ሩታንም በዛው አያት አለው ላ ነበር ከዛ ደውዬላታለሁ ምነው ጠፋሽ ምናም ስላት ቅድም አልሰማሽም ምነው ጠፋሽ ምናም ስላት አረ አለውኝ እንደውም ሩታን ላያት መጣለውኝ በዛው ስትለኝ አይ በቃ እንደዛ ከሆነ ቺንታን ኮል ቀምመን ጠብቅ ብለን ማለት ነው ቤተሰብ ከመጣች አይቀር አስደንብረናት እኒ አደናብረናት ከተቻለ አስለቅሰናት ሰድባን ነው የምትሄደው፣ እርግጠኛ ነው። አስቡት፣ ቤተሰብ እኔን ምንም አትለኝም። ያሆን ገልመጥ ታደርገኛለች፣ ምና አንቺ ምናከፍልት አደለች ልትለኝ ለምን ሜኑን፣ ግን ለምን ትንሽ ሊሆን ይችላል። እስቲ ትንገኝ አፈርጣት አለው ታላቅ ናት፣ ይቅርታንም አደረጋት። ምና ቤተሰብ እንግዲህ ሰው ቤታችሁ ሲመጣ አስቡት፣ ጥንብር ኩሱን አውጥታችሁ ስታባረሩት ምን ይሰማዋል? ይህን ይወድ ገኒዬ፣ ይህን ቪዲዮ ስታይ በጣም ይቅርታ መጀመሪያ ይቅርታ። ምንም ማድረግ አንችልም፣ እንግዲህ የሰራው ባህሪ ነው። ሲጀመር ያው እሷ ሲሪየስሊ ነው የሚመስላት፣ ለእኛ ደግሞ ያው ፕራንክ ስለሆነ ቤተሰብ ካተ ፕራንክ እንደሆነ ስለነገርናችሁ እሷ ትደነግጣለች። እኛ እንደነግጥም አድራጊ እኮ ነን። ሲሪየስ ሆነች ምናምን እንዳስቂ፣ ለነገሩ እንዳስቂ እኔ ነው የምስቀው ሳቄ ብጥርሽ ማለት ነው። ከሳቅ ፊትሽ ላይ ፈገግታ ካየች አይ ነገ ፕራንክ ነው በቃ ምናምን ብላ እንደለመዱት ምናምን ያደርጋሉ። እሷም አትደነግጥም እና ሲሪየስ ሆነሽ ነው መሰለኝ አለብሽ። ሲሪየስ እኮ ነው። እንደ ዛሬ የምንነካቸውም የምትለውን እንግዲህ ቤተሰብ አብረን የምናየው ነገር ይሆናል። ምን ሆነ ነው ቀረች እኮ አይ እና ቤተሰብ፣ ወይኔ ጉድ ፈላ፣ መጣች መሰለኝ እየው፣ መጣች።

እሷ ማየት አልፈልግም። ስትመጣ ስትመጣ ከተኛውበት እየቀሰቀሰችኝ እሷ አልፈልግም። አሰሜ የምሬ ነው እና ማየት አልፈልግም ምቅልል በቁም ነገር ሳትደግሞ ቁም ነገር ነው የማወራው፣ ማለት ነው። ስለዚህ እሷ ታኔት አለች፣ ረፍት ላይ ነች። ማንም ሰው ቢመጣ አትቀስቁኝ፣ በተለይ ገኒ ስትመጣ እንዳትቀሰቅሱኝ፣ አይኗን ማየት አልፈልግም አትልም? አለች እኮ እንዴ፣ አለች ለምን ማየት አልፈልግም ነው በቃ ማለት ነው። አብራብሻኝ እንዳመጣ አለች፣ አትልም? አለች ካለች ገብቼ ልጠይቅ ነው ፈል አንቺ፣ እንዲያውም ማየት አፈልግም። ለምንድነው? ሌላ ነው ምንድን ነው? የራሷ ነው የራሷ አይደለም እሷ ማየት አትፈልግም አልችልም አለች ንገሩልኝ ብላ ነው ንገሩልኝ ካለች ደግሞ እመጣለሁ አደ ስልክ ልኩ አማን ን ነው ብርቅ ነው እንደ ስልክ አንቺ ከእኔ ጋር ችግር አለብሽ እንዴ

የመጣውትየመጣሁት እናንተ ብዬሽ አይደለም። አንቺ ቤትሽ እዛ ነው። እና አንቺ የመጣሁት እረፍት ላይ ነች። ሌላ ጊዜም እረፍት አድርጋ አታውቅም። በዚህ ሰዓት እኔ እኔ እኔ አይደል እኔ አንቺ ነው ራሱ ሌላ ጊዜ በዚህ ሰዓት ተመጫለሽ መጣሽ ዛሬ

ኦ አታበሳጭኝ! እየሰማሽኝ ነው? አማርኛ ሶስት አራት አልደጋግለውም። እኔ እወጣልሻለሁ እኮ ችግር የለውም፣ ግን ሰው ቤት መጥቶ ውጣ አይባልም። ሰው መታሽ ነገር አሁን ሰው እረፍት ላይ

ነበር ጊዜ ግን በዚህ አይደለም። እኔን ስሚኝ፣ እየውልሽ፣ እኔን ስሚኝ፣ አንድ ሰው ለሌላ ምጊዜ ማለት ነው ለሌላ ምጊዜ አንድ ሰው እረፍት ያስፈልገኛል፣ እረፍት ላይ ነኝ፣ በቃ እረፍት ላይ ነው ብሎ ማሰብ ነው ያለብሽ እንጂ ግድ መጥቻለሁ እረፍቱ መንሳት አለብኝ፣ ከእንቅልፍ መነሳት አለበት፣ እኔን ማየት አለበት። ምን ማለት ነው? አንቺ እንደ አንቺ ብትሆኛውን ለሌላ ጊዜ፣ ለሌላ ጊዜ ብለሽ አትንድራ፣ አትበይ። ምንድን ነው ትምህርት የሚሆነኝ ለሌላ ጊዜ። አሁን ሰው ሲመጣ ውጣ፣ ሲበር ምን አይነት ስሜት ይሰማዋል?

የሚቀለድበት ቀልድና ማይቀለድበት ሲጀመር በቃ ራንክ ራሱ እናርጋት ያለችው እኮ እሷ ናት። እሱ እያት ፍርሃት እዱን ከትምህርት ቤት ስትመጣ እናስደንግጠኛ ደውላ ብላኝ ነው ያለችው። ዝም በያት ስትጀምር ማለት ነው አስባይ ባለፈውን ሱቁ ላይ የሰራናትን ፕራንክ እንደገና ደግሞ ያንን የልጁን ያንን ደግሞ የባባን ደግሞ